ሰላም ጤና ይስጥልኝ። የእለቱን ዜናዎች ይዤላችሁ መጥቻለሁ። አብራችሁን ቆዩ። በህገ ወጥ መልኩ ከሀገር የወጡ ሁለት መቶ ሀያ ሰዎች ወደ ኢትዮጵያ ተመለሱ። ጅቡቲ ከሚገኘው የዓለም አቀፍ ፍልሰተኞች ድርጅት አይኦኤም ጋር በመተባበር በህገወጥ መልኩ ከሀገር የወጡ ሁለት መቶ ሀያ ፍልሰተኞችን በባቡር ወደ ኢትዮጵያ እንዲመለሱ ማድረጉን በጅቡቲ የኢትዮጵያ ኤምባሲ አስታውቋል። ህጋዊ ያልሆነ መንገድን መከተል በግለሰብ በቤተሰብ ሆነ እንደ ሀገር ከሚያስፈልገን ከሚያስከፍለን ዋጋ በመገንዘብ ራሳችን ከአደጋ መጠገበቅ እንዳለብን አስገንዘብ። በመዲኗ በዘጠኝ ወር ውስጥ በደረሰ የትራፊክ አደጋ 300 ሰዎች የሞት አደጋ ማጋጠሙ ተገለጸ። በመዲናዋ ባለፉት ዘጠኝ ወራት ውስጥ ባጋጠመው የትራፊክ አደጋ ሶስት መቶ ሰዎች ሶስት መቶ ሶስት ሰዎች ህይወታቸውን ማጣታቸውን የአዲስ አበባ ፖሊስ ኮሚሽን የትራፊክ ቁጥጥር መምሪያ አስታውቋል። በተጨማሪም በዘጠኝ ወራት ከባድ የአካል ጉዳት ያስተናገዱ አንድ ሺ አምስት መቶ ሰላሳ አራት ተጎጂዎች ሲሆኑ ዘጠኝ ሺ አርባ አራት የሆኑት ደግሞ ቀላል የሚባል የአካል ጉዳት እንዳጋጠማቸው በመምሪያው የትራፊክ ህዝብ የግንዛቤ ኃላፊ ምክትል ኢንስፔክተር ዳይት ሙሉጌታ ተናግረዋል። በአዲስ አበባ ከተማ ውስጥ በዚሁ በጀት ዓመት ተቀጡ የተቀጡ አሽከርካሪዎች አንድ ነጥብ ሰባት ሚሊየን እንደ ሆኑ የተነሳ ሲሆን ከነዚህ ተሽከርካሪ ከነዚህ አሽከርካሪዎች ውስጥ በተደጋጋሚ ጥፋት የተቀጡ እንዳሉ ተነስተዋል ከፍጥነት ወተትን በላይ በማሽከርከር በላይ ያሽከረከሩ አሽከርካሪዎች ሀምሳ አንድ ሺ ዘጠኝ መቶ ዘጠና ስድስት ናቸው ያሉት ምክትል ኢንስፔክተር ዳዊት ከሟቾቹ መካከል ወንዶች ብዙ ብዙ ቁጥር ሰባ ስምንት በመቶ ሲይዙ በእድሜ ሲታይም አእምራች የሆነው ዜጋ የሚቀጥፉ አደጋ ነው ብለዋል። አብዛኞቹ ተጋላጭ ከ ሀያ እስከ ሰላሳ ዘጠኝ አመት የእድሜ ክልል ውስጥ የሚገኙ መሆናቸውንም አመላክተዋል። የሞት አደጋው ከአምናው ተመሳሳይ ወቅት ጋር ሲነጻጸር በስድስት በመቶ ጭማሪ እንዳሳየ ገልጸዋል። በኢትዮጵያ በየሁለት አመቱ አንድ ሰው በየ ሁለት ሰአቱ አንድ ሰው በቀን አስራ ሶስት ሰው እንዲሁም በአመት ደግሞ አራት ሺ ሰው በላይ ሰዎች በትራፊክ ትራፊክ አደጋ ምክንያት ህይወታቸውን እንደሚያጡ የፌዴራል ፖሊሽን ፖሊስ ኮሚሽን ሪፖርት ያመላክታል። ወደ ውጭ መረጃ እንገባለን። ሁለት መቶ አርባ አምስት ሚሊዮን ዶላር የመዘበሩት የቀድሞ የኮንጎ ጠቅላይ ሚኒስተር አስር አመት የጉልበት ስራ ተፈረደባቸው። ሁለት መቶ አርባ አምስት ሚሊዮን ዶላር የመዘበሩት የቀድሞ የዴሞክራቲክ ሪፐብሊክ ኮንጎ ጠቅላይ ሚኒስተር በሙስና ወንጀል አስር አመት ከባድ የጉዳጅ የጉልበት ስራ ተፈረደባቸው አውግስቲን ማታታ ኮንጎ 245 ሚሊዮን ዶላር የሚጠጋ የህዝብ ገንዘብ በመበዝበር የአገሪቱ ህገ መንግስታዊ ፍርድ ቤት ጥፋተኛ መሆናቸውን ስላመነ፣ ከእሳቸው በተጨማሪ የዲሞክራቲክ ኮንጎ ማዕከላዊ ባንክ ገዢ የነበሩት ዲኦግራቲስ ሙቶምባ በዚህ ምዝበራ በመሳተፍ ጥፋተኛ ሆነው ተገኝተዋል። የቀድሞ ጠቅላይ ሚኒስትር አበቃ ውሳኔ ፊታዊ እንዲሁም ፖለቲካዊ ይዘት ያለው ነው ሲሉ ወቅሰው ለሮቴስ የዜና ወኪል ተናግረዋል። ተመዝብሯል ከተባለው ገንዘብ መካከል የተወሰነው የተወሰደው የአገሪቱ ስር የሰደደ ምግብ እጥረት ለመቅረፍ ከታቀደ ትልቅ ግብርና ልማት ነው። አሜሪካ 450 400 ሚሊዮን ዶላር የሚያወጣ አውሮፕላን ከኳተር ተረከበች። የአሜሪካ መንግስት ለፕሬዝዳንት ትራምፕ መጓጓዣነት የሚውል ቦይንግ 747 ቅንጦት አውሮፕላን ከኳታር በስጦታ መልክ መረከቡን አስታውቋል። ታዲያ ይሄ ያ ወደ 400 ሚሊዮን ዶላር የሚያወጣ አውሮፕላን የሚበር ቤተ መንግስት ተብሎ ተሰይሟል። የአሜሪካ መከላከያ ሚኒስቴር ዋና መስሪያ ቤት ፔንታጎን ዋና ቃል አቀባይ ሲያን ፓርሌል በሰጡት መግለጫ በሁሉም የፌዴራል ህጎችና መመሪያዎች መሰረት የኳታርን ስጦታ ተረክብናል ብለዋል። የአሜሪካ ፕሬዚዳንት የሚያጓጓ አውሮፕላን ትክክለኛ የደህንነት እርምጃ ነው። እርምጃዎችና ተግባር ተልእኮ መስፈርቶችን መሞላት ለማረጋገጥ እንደሚሰራ ገልጸዋል። በተጨማሪም የአየር ሀይሉ ዋና ጸሀፊ የሆኑት ትሮይ ሜንክ የሚያስፈልጉትን ለውጦች ለማድረግ በዝግጅት ላይ መሆናቸውን ተናግረዋል። ዳግም ማስተካከያ ለማጠናቀቅ አመታትን ሊወስድ ብሎም አንድ ቢሊዮን ዶላር ሊፈጅ የሚችል ሲሆን ይህ የአውሮፕላን ዋጋ በእጥፍ ይበልጣል ሲል ኤንቢሲ ኒውስ ዘግቧል። ሱዳን። የሱዳን ወታደራዊ መንግስት የተባበሩት አረቢት አረብ ኤምሬት በቀጥታ ሰው አልባ በራሪ አካላት ድሮኖች ጥቃት እያደረሰች ቢ ነው የሚል ክስ አሰማች። የሱዳን ወታደራዊ መንግስት ክሱን ያሰማው በተባበሩት መንግስታት ልዩ ወኪል አማካኝነት እንደሆነ ሱዳን ፖስት ጽፎታል። ልዩ ወኪሉ አል ሃርቲ ኤልስ ከጥቂት ሳምንታት በፊት በወደብ ከተማ ፖርት ሱዳን ላይ በተከታታይ የተፈጸመው የድሮን ጥቃት በተባበሩት አረብ ኤምሬት እንደሆነ ተናግሯል። ኤምሬት በሱዳን ፖርት ላይ ተከታታይ የድሮን ጥቃት የፈጸመችው በቀጠና ላይ ያሉ ጦሮች ጦሮች ሰፈሮቿንና የጦር መርከቦቿን በመጠቀም እንደሆነ አስተማማኝ የደህንነት ማስረጃ አግኝተናል ብለዋል ልዩ ኦኪዶ። የተባበሩት አረብ ኤምሬት አርኤስኤፍ የተሰኘው ፈጥኖ ደራሽ ኃይል በማስታጠቅ ስሟን በተደጋጋሚ ሲነሳ ቆይቷል። በአሜሪካ ብራይን መርፍ የተባሉ ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር የችሎት መርፍ እየፈጸሙ ነው ሲሉ አማረሩ። አስተዳደሩ አስሯቸው የነበረውን ጥገኛ ፈላጊዎችን ወደ ደቡብ ሱዳን መላኩን በጭራሽ ያልተገባ ተግባር እንደሆነ ዳኛው መናገራቸውም መናገራቸውም ቢቢሲ ቢቢሲ ጽፎታል። ወደ ደቡብ ሱዳን ከተላኩት ከአሜሪካ ተባባሪ ጥገኞች ፈላጊዎች መካከል እስያውያን ጭምራሉበት ተብሏል። ዳኛው ቀደም ሲል ስደተኞች ፍርድ ቤት ቀርበው ጉዳያቸውን ሳያስረዱ በጭራሽ ወደ ሶስተኛ ሀገር እንዳይላኩ አዘው እንደነበር በመረጃው ተጠቅሷል። የፕሬዚዳንት ዶናልድ ትራምፕ አስተዳደር ወደ ኃላፊነት ከመጣ ወዲህ ሰነድ አልባ ናቸው የተባሉ ስደተኞች እያፈሰ በማሰር ከሀገር ማባረኑን ገፍቶበታል። ሂደቱ ውጥቅጡ የበዛ መሆኑን ይነገራል። ብሪታንያ ከእስራኤል ጋር ጀምራው የነበረውን የነጻ ንግድ ንግግር አቋርጠች ተባለ። የብሪታንያ ጠቅላይ ሚኒስትር ኬር ስታርመር መንግስት ከእስራኤል ጋር ሲያደርግ የነበረውን ንግድ ንክኪ ንግድ ንግድ ንክኪ ንግግር ያቋረጠው እስራኤል በጋዛ ሰርጥ ባከፋችው የጦርነት ዘመቻ ምክንያት እንደሆነ ቢቢሲ ጽፏል። የብሪታንያው መንግስት በጋዛ የእስራኤል የከፋ የጦር ዘመቻ ከትዕግስት በላይ ሆኖብኛል ማለቱ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀማስ ታጋቾቹን ከለቀቀ እና ትጥቅ ከፈታ ጦርነቱን ወዲያዊ ያል ወዲያው ያቆማል ይቆማል የሚል መሟጎች አቅርበዋል። በእስራኤል በእስራኤል የጋዛ ዘመቻውን የተገደሉት ፍልስጤማውያን ብዛት 53 ሺ በላይ ደርሷል። አብዛኞቹም የጦርነት ሰለባዎች ሰላማዊ ሰልፍ ሰላማዊ ሰዎች መሆናቸውም ይናገራል። በአንጎላ አንድ የነዳጅ ማምረቻ ስፍራ በደረሰ ይቃጠሉ አደጋ በ11 ሰዎች ላይ አካላዊ ጉዳት ደርሶባቸዋል ተባለ። የቃጠሎ አደጋ የደረሰው በባህር ዳርቻ ከተማ የሚገኝ ነዳጅ ማምረቻ ስፍራ እንደሆነ አናዶሎ ጽፎታል። በቃጠሎ አደጋውን ከደረሰባቸው መካከል አራቱ ለሕይወታቸው ያሰጋቸዋል ተብሏል። ሁሉም የአደጋው ተጎጂ በሆስፒታል ሕክምና እርዳታ እየተደረገላቸው መሆኑን ታውቋል። በነዳጅ ማምረቻ ስፍራ በምን ምክንያት ቃጠሎ እንደተነሳ የተነገረ የለም። የአደጋው መንስኤም እየተጣራ ነው ተብሏል። ለዛሬ የነበሩን ዜናዎች እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።